የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትልልቆቹን የአውሮፓ ክለቦች እንመለከታለን። በተለይ ከነገ ጀምሮ የአውሮፓ ታላላቅ ሊጎች በትልቁ መጀመራቸውን ይቀጥላሉ። የዘጠነኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች ነገም ቀጥለው የሚደረግ ይሆናል። የሚጠበቁ በጣም በርከት ያሉ ጨዋታዎች አሉ። እነሱን የተመለከቱ ሀሳቦችን እናነሳለን ውድ ቤተሰቦቻችን። ከዛ ውጭ ግን ስለ ክለቦቹም በርከት ያሉ ስፖርታዊ ጉዳዮች እየተነሱ ነውና እነዛን ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የማንቸስተር ዩናይትድ ተጫዋቾች መጠነኛ ጉዳት እንደገጠማቸው የሚያሳዩ ሪፖርቶች እየወጡ ነው። የማንቸስተር ዩናይትድ ተጫዋቾች የሆኑት ሜሰን ማውንት እና ሀሪ መጓየር መጠነኛ ጉዳት እንዳጋጠማቸው ነው አሰልጣኝ ሩበን አሞሪም ይፋ ያደረጉት። ይህንን ተከትሎ ተጫዋቾቹ በነገው የብራይተን ጨዋታ ላይ መሳተፋቸው አጠራጣሪ መሆኑን አሰልጣኙ ይፋም አድርገዋል። ይህንን ተከትሎ ተጫዋቾቹ እንግዲህ ነጋ አይኖሩም። ሜሰን ማውንት እና ሃሪ ማጓየር መጠነኛ ጉዳትን ያጋጠማቸው ከባድ ነገሮች አይደሉም፣ ነገር ግን በነገው ጨዋታ ላይ የመኖራቸውን ነገር እንመለከተዋለን ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። በሌላ በኩል አርጀንቲናዊው የኋላ መስመር ተጫዋች የሆነው ሊሳንድሮ ማርቲኔዝም ከጨዋታው ውጭ እንደሆነ የተረጋገጠ ጉዳይ ሆኗል። በቅርቡ ይመለሳል ተብሎም እንደሚጠበቅ ነው መረጃዎች የሚያሳዩት። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው ጉዳይ ዩናይትድ ግብ ጠባቂም አስፈርመዋል። ማንቸስተር ዩናይትዶች ወጣት ግብ ጠባቂን ያስፈረሙት የ16 ዓመቱን እንግሊዛዊ ወጣት ግብ ጠባቂ የሆነውን ቻርሊ ሃርዲን ዝውውር ማጠናቀቃቸውን ይፋ አድርገዋል። ማንቸስተር ዩናይትድ ግብ ጠባቂውን ከሻምፒየንሺፕ ክለብ ደርቢ ካውንቲ ማስፈረማቸውን ነው ይፋ ያደረጉት። ግብ ጠባቂው በቀጣይ በዳረን ፍሌቸር የሚመራው የማንቸስተር ዩናይትድ የታዳጊ ወይም የወጣት ቡድንን እንደሚቀላቀል ነው መረጃዎች የወጡት። ማንቸስተር ዩናይትድ ግብ ጠባቂውን የስኮላርሺፕ ውልም የሚያስፈርሙት ሲሆን ቀጣይ ደግሞ ዓመት 17 ዓመቱ ሲሞላው ፕሮፌሽናል ኮንትራትን እንደሚፈርም ነው የተነገረው። እስከዛ ግን እንደ ማክስ ዶመን ሁሉ የስኮላርሺፕ ውል ነው እንደሚፈርም እየተገለጸ የሚገኘው ማንቸስተር ዩናይትዶች ወጣት ግብ ጠባቂ ነው ማስፈርም እንደቻሉ መረጃዎች የወጡት። ሶፊያን አምራባት ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች እንደነበር እናስታውሳለን። የተወሰኑ ጊዜያቶችን በማንቸስተር ዩናይትድ ቤት አሳለፈዋል። ሶፊያን አምራባት አሁን ላይ በቱርኩ ክለብ ፌነርባቼ ነው እየተጫወተ የሚገኘው። ሞሮኳዊው የተከላካይ አማካይ ስለ ብሩኖ ሚጌል ፈርናንዴዝ ነው ሀሳቡን የሰጠው። እርሱ የእውነት ትልቅ ተጫዋች ነው። በእርግጥም በብዙ ድንቅ ተጫዋቾች ጋር ተጫውቻለው፣ እናም ለሁሉም ትልቅ ክብር አለኝ። ነገር ግን ብሩኖ ከሁሉም የሚለይ አስደናቂ ፍጡር ነው ሲልም ጭምር ይናገራል። እርሱ ሲበዛ መልካም ሰውም ጭምር ነው። ሁሉንም ተጫዋቾች ለመርዳት አይሰስትም። የእውነት አሸናፊ ከምትላቸው ተጫዋቾች ውስጥ ደግሞ አንደኛው ነው ሲል ሶፊያን አምራባት ስለ ብሩኖ ሚጌል ፈርናንዴስ ሀሳቡን ሰጥቷል። ብራይተን ተጫዋቾቹ ሊመለሱለት ይችላሉ ተብሏል። የፋቢያን ሀርዝሌሮ ቡድን በነገው ዕለት ከሜዳ ውጪ አቅንቶ በኦልትራፎርድ ስቴዲየም ከማንቸስተር ዩናይትድ ጋር ጨዋታ እንደሚያደርግ የሚታወቅ ጉዳይ ነው። የክለቡ አሰልጣኝ የሆኑት ፋቢያን ሀርዝሌርም ጋዜጣዊ መግለጫ ለመስጠታቸው ተነግሯል። አሰልጣኙ በተናገሩት ንግግር ላይም ከጉዳት ላይ የነበሩት ካውሩ ሚቶማ ቬልትማን እና ግሩዳ ወደ ሜዳ ለመመለስ በእጅጉ ስለመቃረባቸው ነው የተናገሩት። በነገው ጨዋታ ላይም ሊኖሩ እንደሚችሉ ነው የተናገሩት። አሰልጣኙ አክለውም ከላይ የጠቀሱት ሶስቱ ተጫዋቾች ማለትም ደግሞ ካውሩ ሚቶማ እንዲሁ ደግሞ ቬልትማን እና ግሩዳም በተመለከተ ሀሳቡንም እንዲሁ ሲሰጥ የጠቀሱት ተጫዋቾችም የመድረስ እድል በነገው ጨዋታ ላይ ይኖራቸዋል። ምናልባት ሁለቱ ከነዚህ ከሶስቱ ተጫዋቾች መካከል ሁለቱ ለነገው ጨዋታ የመሰለ ፍደል ይኖራቸዋል። ነገር ግን ስሟቸው አልገለጸም ተጫዋቾች እንደሆኑ ከ ጉን ሁለቱ በነገው ጨዋታ ላይ ሊኖሩ እንደሚችሉ ነው የተናገረው የሚገኘው ከነዚህ ተጫዋቾች በተጨማሪ ግን ዲኤጎ ጎሜስ ለጨዋታው ዝግጁ መሆኑ ሲገለጽ እንዲሁ ደግሞ ሂንሼል ወድና ዌብስተር እንዲሁ ደግሞ ሶሊ ማርችም ከነገው ጨዋታ ውጪ መሆናቸው የተረጋገጡ ተጫዋቾች እንደሆኑ ነው በብራይተን በኩል መረጃዎች እየወጡ የሚገኙት ማንቸስተር ዩናይትድ ነገ በተወዳጁ እንግሊዝ ፕሪምየር ሊግ የ ሳምንት ከ ፋቢያን ሆርዝሌሮ ቡድን ብራይተንን ሆቭ አልቢየን ጋር ጨዋታውን እንደሚያደርግ ይጠበቃል። የሚጠበቅ ጨዋታ ነው። ይሄ ጨዋታ እንግዲህ በተለይ ደግሞ ማንቸስተር ዩናይትድ ያለፉትን ሁለት ጨዋታዎች ማሸነፉን ተከትሎ ሰንደርላንድን በሰባተኛው ሳምንት፣ ሊቨርፑልን በስምንተኛው ሳምንት ማሸነፉን ተከትሎ ሶስተኛ የፕሪምየር ሊግ ተከታታይ ድሉን ለማግኘት ነገ በሜዳው በኦልትራፎርድ ከፋቢያን ሆርዚሎር ብራይተን ጋር የሚያደርገው ጨዋታ በጣም ተጠባቂ ጨዋታ ይሆናል ተብሎ ነው የሚጠበቀው። ዩናይትድ የሚጫወተው ቀጥተኛ እግር ኳስ ነው ብለዋል። ይህንን ሀሳብ የሰጡት የነገው ተጋጣሚያቸው አሰልጣኝ ነው። የነገው ተጋጣሚያቸው ብራይተን ዋና አሰልጣኝ የሆኑት ፋቢያን ሆርዝለር ማንቸስተር ዩናይትድ በዚህ ውድድር ዓመት የሚታወቀው ቀጥተኛ እግር ኳስን በመጫወት ነው ሲሉ ይናገራሉ። ዩናይትድ የሚጫወተው ቀጥተኛ እግር ኳስ ነው። እነርሱ አብዛኛውን ጊዜ ረጃጅም ኳሶችን ለቤንጃሚን ሼስኮና ለብሪያን ኤምቤሞ ለመጣለም የሚሞክሩ አይነት ቡድን ናቸውና ያንን ስፔስ መዝጋት ይኖርብናል ሲልም ነው የተናገረው። ከዛም በሰከንድ ቦል ደግሞ ለማግኘት የሚደረገው የአንድ ለአንድ ግንኙነትን በማሸነፍ በክንፍ በኩል አደጋን መፍጠር የሚችሉ በጣም ጥሩ የሆኑ ተጫዋቾች ያሏቸው፣ እነሱ በጣም ብዙ ጥራት ያላቸው ተጫዋቾች ያሏቸው፣ በአንድ ቅጽበት ብቻ ጨዋታን መቀየር የሚችሉ ድንቅ ተጫዋቾችን የያዘ ስብስብ እንደሆነም ባለፉት ጨዋታዎቻቸው ላይ ተመልክቻለሁ ይላል ፋቢያን ሆርዚለር። ዩናይትድ ለኛ ትልቅ አደጋ ነው እና ሙሉ ደግሞ ዘጠና ደቂቃም ንቁ ሆነን መጫወትም ይኖርብናል። እነርሱ በየትኛውም ማጋጣሚ ሊያስቆጥሩብን እንደሚችሉም ጭምር ጠንቅቀን ማወቅ ይኖርብናል ሲልም ጭምር ነው የተናገረው። እንግዲህ ፋቢያን ሆርዚለር ነው የተናገረውና በማንቸስተር ዩናይትድ የጨዋታ ስልት ጉዳይ ላይ ነው ሀሳቡን እየሰጠም የሚገኘው። አማድ ዲያሎ ይናገራል። የማንቸስተር ዩናይትዱ ተጫዋች አንድ ተጫዋች በሁሉም ቦታ ለመጫወት ዝግጁ መሆን ይኖርበታል ሲል ነው የተናገረው አማዲ ያለው። በተለይ ዘንድሮ አምና ከሚጫወትበት ቦታ ለውጦ ነው ዘንድሮ እየተጫወተ የሚገኘው። ያ ደግሞ የብሪያን ኤምቤሞ መምጣትም እንግዲህ ቦታውን ትንሽ ወደ ኋላ እንዲያፈገፍግም አድርጎታል። ነገር ግን ከብሪያን ኤምቤሞ ጋር የፈጠሩት ጥምረት ግን በርካቶች ያ መስመር የማንቸስተር ዩናይትድ አደገኛው ቦታ ወይም ደግሞ ጎሎችን ለማስቆጠር በጣም ትልቅ ፈጠራ ያለበት ቦታ ብለው እየገለጹት ይገኛሉ። እሱም እንግዲህ ሲናገር አንድ ተጫዋች ሁሉም ቦታ ለመጫወት ዝግጁ መሆን ይኖርበታል ሲል ነው አማዲ ያለው የሚናገረው። እኔም እዚህ ያለሁት በእያንዳንዱ ጨዋታ ለቡድኔ ምርጡን ለማድረግ ነው ሲልም ጭምር ይናገራል። ብሪያንም ቤሞ በአስር ቁጥር ሚና ቢጫወት በጣም ደስተኛ ነኝ ሲልም ጭምር ነው እየተናገረው። እኔም ደግሞ በአስር ቁጥር ሚና ብጫወት በጣም ደስተኛ ሆናለሁ። ዋናው ነገር ግን ቡድኑን መርዳት መቻል ነው። ከድል ጋር ደስተኞች ነን ሲልም ጭምር ነው ሀሳቡን የሰጠውም አማዲ ይህንን ሞመንተም ማስቀጠል እንፈልጋለን። የእኛ ትልቁ ፈተና ቅዳሜ ነው። ይህንን ጨዋታ አሸንፈን በራስ መተማመናችንን መገንባትና ካለፈው ሲዝን ይልቅ ደግሞ የተሻለ ሲዝን ማሳለፍም እንፈልጋለን ሲል አማድ ዲያሎ ሀሳቡን እየሰጠም እንደሚገኝ ነው መረጃዎች የወጡት። ዲያሎ ሲናገር ብሪያን ምቤሞም አስር ቁጥር ቦታ ተጫዋች ነው። እሱ ብጫወት ደስ ይለኛል። እኔም ደግሞ ብጫወት በተመሳሳይ መልኩ ደስተኛ እንደመሆን ምንም ጥያቄ የለውም እና በዛ ቦታ ላይ ግን ሁላችንም የምንሰልፍ ተጫዋቾች ጨዋታውን ለማሸነፍ መጣር ይኖርብናል ሲልም ነው የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተና ድርስ ውድ ቤተሰቦቻችን ጄሚ ካራገር ይናገራል። ልክ ነው አርሰናል ሊቨርፑልን መፍራት የለበትም ነገር ግን ኤርሊንግ ብሮውታላንድን በዚህ ጊዜ መፍራት አለባቸው ሲል ነው ጄሚ ካራገር የሚናገረው። አርሰናል በቡድን ደረጃ እየተሻለ ነው እሱ ጥያቄ የለውም። ሊቨርፑል አሁንም ችግራቸውን ለመፍታት እየታገሉ ባለበት ሰዓት ማንቸስተር ሲቲ በዓለም ላይ ካሉት እጅግ በጣም አደገኛ ተጫዋቾች መካከል አንደኛው የያዘ ቡድን ነው ሲልም ጭምር የሚናገረው። ስለዚህም ደግሞ ማንቸስተር ሲቲ በዓለም ላይ ካሉት አደገኛ ተጫዋቾች ጋር በድጋሚ ሻምፒየን ለመሆንም እድሉን እያሰፋ ያለ ቡድን ይመስለኛል ሲል ይናገራል ጄሚ ካራገር። ሮይ ኪን ማዘናጊያ ነው ብሎኛል። ነገር ግን ሀላንድ የውድድሩን ሂደት ለብቻው መቀየር የሚችል ተጫዋች መሆኑን መርሳት የለብንም። አሁንም እያደረገ ያለው ለማንቸስተር ሲቲ በጣም ጠንካራ መሆኑን በደንብ እያሳየ ነው። ማንቸስተር ሲቲም በዚህ ተጫዋች ጎል ምክንያት ሻምፒየን ለመሆን በድጋሚ ሊንደረደሩ ይችላሉ ሲል ጭምር ነው ጄሚ ካራገር ሀሳቡን እየሰጠም የሚገኘው። ሮይኪን ሀሳቡን ይናገራል። ጄሚ ካራገር አርሰናል ለቻምፒየንስ ሊግ ዋንጫ ያሸንፋል እያለም እየተነበየ ይገኛል። ይህንን የሚያደርገው ግን ከሊቨርፑል ጋር ያለውን ጫና ለማንሳት ነው እንጂ ለሌላ አይደለም ሲል ሮይኪን ይናገራል። ሮይኪን እንደሚለው ከሆነ ጄሚ ከራገር አርሰናል የዘንድሮን ፕሪምየር ሊግ ዋንጫ ያሸንፋል ብሎ ሀሳቡን የሚሰጠው ሊቨርፑል ላይ ጫናዎችን እንዲያነሳ ነው እሱ የቀድሞ የሊቨርፑል ተጫዋች ስለሆነ ሲል ነው ሮይኪን ሀሳቡን የሚናገረው። ሁሉም ሰው አሁን ላይ ስለ አርሰናል የሚያወራው የቻምፒየንስ ሊግ አሸናፊ መሆኑን ነው። ይህ ደግሞ በእነሱ ላይ ከፍተኛ ጫናዎችን ይፈጥራል። እናም ጫናው ከሁለት ያጡ ሊያደርጋቸው ይችላል። መጠንቀቅ ይኖርባቸዋል ሲል ጭምር ነው የቀድሞ የማንቸስተር ዩናይትድ ተጫዋች ሮይኪን ሀሳቡን እያጋራም የሚገኘው የቀድሞ የሊቨርፑልና የማንቸስተር ዩናይትድ ተጫዋች የነበረው ማይክል ኦውን በአንጻሩ አርሰናል በመከላከሉ የማይፈሩ እንዲሁ ደግሞ በጣም ደፋር የሆኑ የማይደፈሩም የሆነ ቡድን ያላቸው አሁን ላይ ሙሉ ቡድን ምርጥ አቋም ላይ ነው የሚገኙት። ከሶስት ዓመት የሁለተኛነት ደረጃ በኋላ ይህንን ዓመት የነሱ ሊሆን የሚችልበት ዓመት ይመስለኛል ሲል የቀድሞ የማንቸስተር ዩናይትድ እንዲሁም በሊቨርፑል ቤትም ድንቅ ስራን የሰራው ማይክል ኦውን ይናገራል። አሁን ባለው የኦፕታ ግምት መሰረት ቻምፒየንስ ሊግን እና ፕሪሚየር ሊግን የማንሳት እድሉ ለአርሰናል ሰጥቷል። ኦፕታ የተባለው ቁጥራዊ መረጃዎችን በማውጣት የሚታወቀው ተቋም አርሰናሎች ፕሪሚየር ሊግን የማሳካት 44 በመቶ እድል አላቸው ሲል ነው ግምቱን ያስቀመጠው። በአንጻሩ ቻምፒየንስ ሊግን የማንሳት እድላቸው 18 በመቶ ነው ሲል ግምቱን አስቀምጧል። እንግዲህ የተሰጣቸው ፐርሰንት ከሌሎች ክለቦች ሲነጻጠር አርሰናል ከፍ ያለ እድልም ይሰጠዋል። በዚህ አመት እንግዲህ አርሰናሎች በትልቁ ለዋንጫ የሚጠበቁበት ዓመት ይሆናል ተብሎ ይታሰባል። ባለፉት ጥቂት ዓመታት በጣም ጥሩ ተፎካካሪ የሆነ ቡድን፣ በጣም ድንቅ ቡድን እንደሆነና ለዋንጫው በጣም የቀረቡባቸው አጋጣሚዎች እንደነበሩ ይታወሳል። ዘንድሮ ግን ያንን መቅረብ ብቻ ደጋፊዎቹ አይጠብቁም። የሆነ ነገርን ማሸነፍ እንደሚፈልጉ ይገመታል። ቁጥራዊ መረጃዎችም ደግሞ የሚደግፏቸው አርሰናሎችን ነው። ፕሪሚየር ሊጉንም ሆነ እንዲሁ ቻምፒየንስ ሊጉን ለማሸነፍ ቅድመ ግምት ከሚሰጣቸው በርከት ያሉ ክለቦች መካከል በግንባር ቀደምትነት ይጠቀሳሉ። የኦፕታ ቁጥራዊ መረጃም ያንን ነው የሚያሳየው። አርሰናል ፕሪሚየር ሊጉንም ቻምፒየንስ ሊግንም የማሸነፍ አቅም እንዳለው በደንብ የሚያሳይ አይነት ቁጥራዊ መረጃዎች ናቸው እየወጡ የሚገኙት አሁን ላይ ሊቨርፑልን የተመለከቱ መረጃዎችን ደግሞ እናጋራችሁ። ሳላህ ግብስ በሚያስቆጥርበት ወቅት የሚያምር እንቅስቃሴን አያደርግም ብሏል ፖል ስኮልስ። የቀድሞ ተጫዋች ፖል ስኮልስ መሐመድ ሳላህ አጥቂዎች የሚያደርጓቸውን ደካማ ነገሮችን ሲያደርግ ነበር በማለት ነው የተናገረው። ፖል ስኮልስ በንግግሩ ሳላህ ጎል በሚያስቆጥር ሰዓትም የማያምር እንቅስቃሴ ነው የሚያሳየው፣ የሚያምር እንቅስቃሴ አያሳይም ሲል ነው አያይዞም እሱ በእግር ኳስ ውስጥ ከታዩ የፊት መስመር አጥቂዎች የሚያደርጓቸው ደካማ ነገሮችንም ያደርጋል ሲል ይናገራል። ሞሐመድ ሳላ በዓለም እግር ኳስ ውስጥ ምርጥ የሚባል መጠሪያ ካገኙ ተጫዋቾች በጣም ዝቅተኛው ነው ሲል ፖልስ ኮል ሲጨምሮ ይናገራል። የሊቨርፑል የወሩ ምርጥ ተጫዋች ይፋ ተደርጓል። የመርሲሴዱ ክለብ ሊቨርፑል የወርሃ መስከረም የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ጣሊያናዊው የፊት መስመር አጥቂ ተጫዋች የሆነው ፌድሪኮ ኪያዛ የወሩ ምርጥ ተጫዋች በመባል ነው መመረጥ የቻለው። ፌዴሪኮ ኪየዛ ከሽልማቱ በኋላም ሐሳቡን ሰጥቷል። በማሸነፌ በጣም ደስተኛ ነኝ ብሏል። ድምፁን የሰጡትና ያገዙትን ደጋፊዎችንም ጭምር አመስግኗል። በቀጣይ ይህንን ሽልማት ከማሸነፍም ይልቅ ጨዋታዎችን ማሸነፍም እንደሚመርጥ ነው ፌዴሪኮ ኪየዛ የተናገረው። ከዚህ ከፌዴሪኮ ኪየዛ ሽልማት ጋር ግን በተያያዘ አንድ አስገራሚ መረጃን እናጋራችሁ። የሊቨርፑል የወሩ ምርጥ ተጫዋች ተብሎ የተመረጠው ፌዴሪኮ ኪየዛ በውድድር ዓመቱ በሊጉ አንድም ጨዋታ ግን ቋሚ ሆኖ ጀምሮ አያውቅም። አሁንም የወሩ ምርጥ የሊቨርፑል ተጫዋች ሲባልም አንድም የፕሪምየር ሊግ ጨዋታ ላይ ቋሚ ሆኖ ጀምሮ እንደማያውቅ ነው ቁጥሮች የሚያሳዩት። ስድስት ጨዋታዎች ላይ ተቀይሮ የገባ ሲሆን በድምሩ ሜዳ ላይ ያሳለፈው ደግሞ የደቂቃ ብዛት ሰማንያ አንድ ደቂቃዎችን ብቻ ነው። ይህም ደግሞ በስድስቱ ጨዋታዎች በአማካይ አስራ አራት ደቂቃዎችን ማለት ነው ሜዳ ላይ ሲያሳልፍ የነበረው። ይሁን እንጂ ፌዴሪኮ ኪየዛም ቋሚ ሆኖ ባይጀምርም ሁለት ጎሎችንና አንድ አሲስት ደግሞ ማድረግ የቻለበት ጊዜ እንዳለ ነው የምናስታውሰው። ተቀይሮ ገብቶ አንድ ትልቅ የግብድልና ሁለት ቁልፍ ኳሶችንም ለቡድን አጋሮቹ መፍጠር ችሏል። ነገር ግን እነዚህን ነገሮች ሲያደርግ የነበረውና የፕሪሚየር ሊጉ ሳይሆን የሊቨርፑል የወሩ ምርጥ ተጫዋችም የተባለው በፕሪሚየር ሊጉ በአጠቃላይ ስድስት ጨዋታዎች ላይ ተሳትፎ አድርጎ ስድስቱንም ጨዋታዎች ከተቀያሪ ወንበር ተነስቶ በአጠቃላይ በስድስቱ ጨዋታዎች 81 ደቂቃዎችን ተሰልፎ በአቬሬጅ በእያንዳንዱ ጨዋታ 14 ደቂቃዎችን ብቻ አግኝቶ ነው የሊቨርፑል የወሩ ምርጥ ተጫዋች የሚለውን ሽልማት እንዳገኘም መረጃዎች የሚያሳዩት። ይህንን ሽልማት በማሸነፌ በጣም ደስ ብሎኛል ሲልም ጭምር ነው የተናገረው። በሜዳ ላይ ምርጡን አቋሜ ለደጋፊዎችና ለቡድኔ ሊቨርፑል ለመስጠትም እሞክራለሁ። ደጋፊዎች በማደርገው ነገር ከልብ ሲያደንቁኝ ደግሞ ማየትን ወዳለው፣ ሲል ነው ፌድሪኮ ኪያዛ የተናገረው። ምንም ያክል ደቂቃዎች ብጫወት የምችለውን ሁሉ ለመስጠት እና ቡድኑን ለመርዳት አውንታዊ አቋም ለማሳየት እና በጨዋታው ላይም ለውጥ ለማምጣትም እሞክራለሁ። ለዛም ነው እዚህ ያለሁት። እናም ደግሞ መፋለሜን ለመቀጠል እና ለደጋፊዎች ምላሽ ለመስጠትም አሁንም ተስፋ አደርጋለሁ ሲል ጭምር ተናግሯል። ይህንን ሀሳብ የሰጠው ፌድሪኮ ኪያዛ ነው። አርነስሎት ይናገራሉ። ስለ ዩናይትድ የተናገርኩት አድናቆት ነው ብለዋል። የሊቨርፑሉ አሰልጣኝ አርነስሎት ስለ ማንቸስተር ዩናይትድ አጫወት በሰጡት አስተያየት ዙሪያ ምላሻቸውን ሰጥተዋል። እኛም ማሸነፊያ መንገድ ላገኘን አሰልጣኞች አድናቆት ነበር የተናገርኩት፣ የተሳሳተ መንገድ ተረድተውታል ሲሉ አሰልጣኝ አርነስሎት ይናገራሉ። አሰልጣኙ በማንቸስተር ዩናይትድ በተሸነፉበት ጨዋታ ላይ ዩናይትድ በቅርበት እንግዲህ በመከላከል ረጅም ኳስ ነው የተጫወተው፣ ከባድ ነበሩም ብለው እንግዲህ ሀሳባቸውን ሰጥተው ነበር። ሊቨርፑል በክፍት ጨዋታም በርካታ እድሎችን የፈጠረ ቡድን ነው፣ ነገር ግን ብዙ ግቦችን ደግሞ አስተናግደናል ብሏል አርኔ ስሎት። በዚህ አመት ትልቁ ልዩነት የገጠምነው አጨዋወታችን ላይ ነው ያሉት አርኔ ስሎት፣ በመጀመሪያ ሰባት የሊግ ጨዋታዎች 178 ረጃጅም ኳሶች ገጥመውናል። ማንቸስተር ዩናይትድ ደግሞ ብቻውን 59 ነገሮችን አድርጎብናል፣ 59 ረጃጅም ኳሶችን አድርጎብናል ሲል የተናገረው አሰልጣኝ አርነስ ሎት ስለ ሙሐመድ ሳላህም ሀሳባቸውን ሰጥተዋል። ለሁላችንም አስቸጋሪ ጊዜ ነበር፣ በተለይ ለረጅም ጊዜ እዚህ የቆዩ ተጫዋቾች መሸነፍን የለመዱ አይደሉም እና በጣም አስቸጋሪ ጊዜም እንደገጠመን አውቃለሁ ብለዋል። ስለ ሙሐመድ ሳላህ ይቀጥላሉ። የሚጨነቀው የመጨረሻው ነገር ሙሐመድ ሳላህ ጎሎችን እንደገና ማስቆጠር ይጀምራል። ምክንያቱም ያ የህይወቱ በሙሉ ያደረገው ነው። እናም ደግሞ እንደገና እንዲያደርገው ምጠብቃለሁ ሲሉ ጭምር ነው አርነስ ሎት የተናገሩት። እሱ ሰው ነው እድሎችን ሲያመክን የተለመደ ነው እንግዲህ የለመድ ነው አይደለም ከዚህ በፊት። ነገር ግን መለመድ ይኖርበታል እሱ ሰው ስለሆነ። ነገር ግን እነዚህ ነገሮች ይከሰታሉ። ሞሐመድ ሳላ ሁልጊዜም ለክለባችን ጎሎችን የሚያስቆጥር ተጫዋች ነው። ሞ በህይወቱ በሙሉ ያደረገውም ይህንን ነው። እኔም ደግሞ ያንን እንዲያደርግን የምጠብቀው ሲልም ጭምር አሰልጣኝ አርነስ ሎት ስለ ሞሐመድ ሳላም ከሰሞኑ ጋር በተያያዘ ስላለው አቋምም ሀሳባቸውን የሰጡት አርነስ ሎት ስለ ጀረሚ ፍሬምፖንግም ተናግረዋል። ጀረሚ ፍሪምፖንግ በጥሩ ሁኔታ ላይ አይደለም። በሚቀጥለው ሳምንትም በምናደርገው ጨዋታ ላይ አይገኝም። የሃምስትሪንግ ጉዳት ለተወሰነ ጊዜም ይወስዳል። ሲም ጭምር ነው እንዲሁ የተናገረው አሌክስ እንዲሁ አሌክዛንደር ኢሳክም በጣም የከፋ ሁኔታ ላይ አይደለም። ለሳምንቱ መጨረሻ ጨዋታ ጥያቄ ምልክት ውስጥ ነው። ስለ ሪያ ግራቨንበርችም ተመሳሳይ ነገር መናገር ይቻላል። ከኛ ጋር አልተጓዘም። እንዲሁ ደግሞ ከኛ ጋር እንዲሁ የለም። አሊሰን ቤከርም በቡድን ውስጥ የለም። ያም ደግሞ ትንሽ ጊዜ ይወስድባቸዋል። ስለዚህ እነዚህ ተጫዋቾች ምናልባት በጉዳት ምክንያት ላናገኛቸው እንችላለን ሲል ነው አሰልጣኝ አርኔስሎት ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተና ደርስ ውድ ቤተሰቦቻችን። ሊያም ዴላፕ ለቀጣይ ጨዋታ ዝግጁ ይሆናል ብለዋል አሰልጣኝ ኤንዞ ማሬስካ። የሰሜዎቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካም የፊት መስመር ተጫዋቹ ሊያም ዴላፕ ትላንትና ልምምድ መጀመሩን ነው ይፋ ያደረጉት። ሊያም ዴላፕ ትላንትና የቡድኑ ልምምድን ጀምሯል ነገር ግን አይጫወቱም በዚህኛው ጨዋታ ላይ ሲል ነው አሰልጣኝ ኤንዞ ማሬስካ የተናገረው አያይዞም ለሚቀጥለው ግን የወልብሱ ጨዋታ ላይ ዝግጁ ይሆናል ሲሉ ተናግረባል በቡድን ውስጥ አዲስ ጉዳት አለመኖሩን አሰልጣኝ ኤንዞ ማሬስካ ተናግረባል ሊያም ዴላፕም በዚኛው ጨዋታ ላይ ባይኖርም በቀጣዩ በወልብሱ ጨዋታ ላይ ግን ይሰልፋል ሲሉ አሰልጣኝ ኤንዞ ማሬስካ ተናግረባል ማሬስካ ይቀጥልና ዣዋ ፔድሮ 10 ወይም 9 ቁጥር ላይ እንደሚጫወት እናውቃለን በሁለቱም ቦታዎች ላይም በጣም ጥሩ ነው። ካጠገቡ ሌላ ዘጠኝ ቁጥር ሲኖር ደግሞ የተሻለ እየተጫወተ ነው። እንግዲህ ከሁለት ሳምንት በፊት ከማርክ ጉዩ ጋር ተነጋግረን ነበር። የምንሰራበት መንገድን አልወደድኩትም ነበር አልኩት። ከዛም ግን ተለውጧል። በሁሉም መንገዶች ጥሩ ልምምዶችን እያደረገ ይገኛል። ያኔ ግን አላደረገም ነበር። ከተነጋገረን በኋላ ፍጹም በሆነ ትልቅ ደረጃ ላይ ነው የሚገኘው። በፕሪምየር ሊጉ ቋሚ ሆኖ ለመጀመርም ዝግጁ የሆነ ተጫዋች ነው ሲልም ነው ምስክርነቱን የሰጠው ማርስኬ በእድሜ ምክንያት አይደለም። ነገር ግን ኤስቴቫ ዊሊያንን ጨምሮ ሌሎችም ወጣቶች እያንዳንዱን ጨዋታ መጫወት እንደማይችሉ ግን መረዳት አለባቸው ሲል ነው የተናገረው። እሱን በጣም የሚረዱት አንድሬ ሳንቶስ እና ዣው ፔድሮ አሉ። ቀድሞውኑ ቼልሲን ሳይቀላቀል በፊትም ኤስቴቫውን ያውቁታል። እኛ እንደ ሰራተኞች፣ እንደ ክለብ እሱን ለመርዳትና የሚፈልገውን ትኩረት ሁሉ ለመስጠትም እየሞከረን ነው። በኤስቴቫው ብቻ ሳይሆን አዲስ ከሚመጡት ተጫዋቾች ሁሉ ጋረም እሱ ልዩ ተጫዋች ነው። እሱን ስለ እግር ኳስም ያስባል እና ደግሞ እዚህ በጣም ደስተኛ ነው ሲልም ጭምር ነው የተናገረው ኤንዞ ማሬስካ። ኤንዞ ፈርናንዴዝ ለኤስቴቮ ፔናልቲን ስለ መስጠቱም ተጠይቆ ምላሻቸውን ሲሰጡ በጣም በጣም ጥሩ ነው። ተጫዋቾቹ ካሸነፈን በኋላ ደስተኞች እንደሆንኩ የነገርኳቸው ነገር ግን በዚያ ጨዋታ ውስጥ ዋነኛው ነገር ኤንዞ ኳሱን ለኤስቴቮ መስጠቱ ነበር። አሁን ቡድኑ እንግዲህ ያለበትን ሁኔታና ሁሉም ደግሞ እንዴት እና አንድ ላይ ደግሞ መሆናቸውን የሚያሳይ ነገር ነው ብለውታል። ሌላኛው ኤንዞ ማሬስካ ኤስቴቫውን ሁልጊዜ ለማጫወት ስላለው ፈተናም ሲናገር ለእኔ ዋናው ነገር የቡድኑን ሚዛን መጠበቅ ነው። 24 ወይም 25 ተጫዋቾች ነው ያሉን፣ ነገር ግን መጀመር የሚችሉት 11 ተጫዋቾች ብቻ ናቸው። ክለቡን ከተቀላቀልኩኝ ጀምሮ ተጫዋቾችን እንደምቀይር አሳይቻለሁ። በማይጫወቱበት ጊዜም ደስተኛ አይደሉም፣ ነገር ግን እያንዳንዱን ጨዋታ መጫወት እንደማይችሉ ግን እያንዳንዳቸው ጠንቅቀው ያውቃሉ ሲልም ጭምር ነው ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ እንመልከት። በርናርዶ ሲልቫም እንዲሁ ሲናገር ጆን ስቶንስ በመሃል ተከላካይ ቦታ ላይ ሲሆን የሚያስቸግረው ነገር ይቀርፍልሃል። በማንቸስተር ሲቲ ዘጠነኛ የውድድር ዘመኔ ሲሆን፣ ጆን ስቶንስ ብቁ ሲሆን ቡርኔ ሁሌም በተሻለ ሁኔታ ላይ ይጫወታል። ይህ አጋጣሚ አይደለም። እሱ ልዩ ተጫዋች መሆኑን የሚያሳይ ነው። ሰውነቱን መንከባከብና እንዲሁ ደግሞ ጤነኛ ብቻ መሆን ያስፈልገዋል። ምክንያቱም እሱ የሚገኝ ከሆነ እሱ ለእኛ በጣም አስፈላጊ ተጫዋች እንደሚሆን እርግጠኞች ነን ሲል ነው የተናገረው። በርናርዶ ሲልቫ ይቀጥሉና በውጤቱ ደስተኛ ነኝ ብሏል። ነገር ግን ብዙ ነገሮች ይቀሩናል። በጣም ጥሩ የነበርንበት አንድ ወር ብቻ ነው። በዚህ የውድድር ዘመን ደግሞ ውጤታማ መሆን ከፈለገን ከአንድ ወር በላይ በዚህ መንገድ መቀጠል ይኖርብናል ነው ያለው። በርናርዶ ሲልቫ ሲናገር ከኋላ መረጋጋታችን ጠቅሞናል። ከፊት ለፊት ያሉ አጥቂዎቻችን በተለየ መንገድ እንዲጫወቱ ነጻነት ይሰጣል። ሁልጊዜም የምለው ከኋላ ስትረጋጋ፣ ቡድኑ በትክክል ሲከላከልና ተከላካዮች ምርጥ ሲሆኑ የተሻለ ውጤት ይመጣል። አሁን በጥሩ ሁኔታ እየተከላከለን ነው። ጨዋታዎችን ማሸነፍ የምንችለው በዚህ መንገድ ነው። ባለፈው ውድድር ዘመን ለረጅም ጊዜ ያ ነገር አልነበረንም። እናም ያንን መረጋጋት አሁን ላይ አግኝተነዋል። የተመለስ ነውም ለዛ ነው ሲልም ጭምር ነው የተናገረው በርናርዶ ሲልቫ ሃላንድ አብዛኞቹን የሲቲ ጎሎች ስለማስቆጠሩም ሲጠየቅ ይሄ እንግዲህ ብዙ ጊዜ ጥያቄ የሚያስነሳ አይመስለኝም። ሌሎች ተጫዋቾች ቢያስቆጥሩ ደስ ይለናል። ነገር ግን እስካሸነፍን ድረስ ኤርሊንግ ሃላንድ ምንም ባያስቆጠርና ሌሎች ተጫዋቾች ሁለት ጎሎችን ሲያስቆጥሩም ግድ የለኝም፣ ወይም ደግሞ እሱ ሀያ ጎል ቢያስቆጥርና ሌላ ማንም ባያስቆጥርም ግድ የለኝም። ማሸነፍ ነው የምንፈልገው፣ ያንን ደግሞ እያደረግን ነው የቆየው። ስለዚህም በጣም ደስተኛ ነኝ ብሏል። ፔፕ ጓርዲዮላ ስለ አብዲኮዱር ኩሶኖቭ ሲናገሩ ለመመለስ የተቃረበ ይመስለኛል፣ ነገር ግን አሁንም ዝግጁ አይደለም ብዬ አስባለው በሰውነቱ ውስጥም በአደገኛ ቦታ ላይ ጉዳት አጋጥሞታል ነው ያለው። ፔፕ ጓርዲዮላ በረጅም እንግዲህ ነገር ላይም ሀሳቡን ሲሰጡ በረጅም ኳሶችን መወርወር፣ ማዕዘን ምቶችን እና ከቆሙ ኳሶችም ጎሎችን የማስቆጠር ሂደት ሲቲ ይከተል እንደሆነም ጥያቄ ቀርቦለት ነበር። ኳሱን ወደ ሳጥን ውስጥም ለማስገባት ጠንካራ ትከሻዎችና ክንዶች ያሉት መግዛት አለብን። ረጅም ውርወራዎች እንዲሁም ማዕዘኖችን ማስቆጠር እንዲሁም ቀላል አይደለም። ብዙ ብዙ ቡድኖችም ይህንን ያደርጋሉ። ይህ አንዱ የማሸነፊያ መሳሪያችን ነው። ተጫዋቾችና ቡድኖች ይጠቀማሉ። መላመድ አለብን ሲልም ጭምር ነው የተናገረው አሰልጣኙ። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ከጥሩ ተስፋ ሰጪ ጀምሮ በኋላ እንግዲህ ፍራንኮ ማስታንቱኖ በሪያል ማድሪድ ቤት ያለውን የቋሚነት ቦታና አቋሙንም አጥቷል። ይሁንና ግን ሻቪ አሁንም በፍራንኮ ላይ ትልቅ እምነት እንዳለው ነው የሚነገረው። በቀጣይ እሁድ በሚደረገው ከኤል ክላሲኮ ጨዋታ ግን የመሞከሪያ ቦታ እንዳለመሆኑ መጠን አሁን ላይ በትልቅ ጨዋታ ላይ ጥሩ ብቃቱን ያስመለከተውን ብራሂም ዲያዝን ከወደፊት ኮከብ ፍራንኮ ይልቅ የመጠቀም እድሉ ከፍ ያለ ይመስላል። ፍራንኮ ትልቅ ተሰጥኦ ያለው ተጫዋች ታዳጊ ቢሆንም አሁንም ቢሆን ግን ያለውን ቦታ ያረጋገጠ አይደለም። በአንጻሩ ብራሂም ዲያዝ በትልቅ ተጋጣሚ ፊትም ትልቅ መልእክትን ያስተላለፈም ሲሆን ብራሂም በኤል ክላሲኮ ጨዋታ ላይ እንግዲህ የመገኘቱ ሚዛን እየደፋ እንደሆነ በርካቶች ያነሳሉ። አርዳጉለር ራፋኤል ቫራንን በሚያዚያ 2013 የወደድር ዓመት በ19 ዓመቱ ከ343 ቀኑ ከጋላት ሳራይ ጋር ካደረገው በኋላ አርዳጉለር በ20 ዓመቱ ከ239 ቀን በሪያል ማድሪድ ታሪክ በቻምፒየንስ ሊጉ በአንድ ጨዋታ አስርና ከዚያ በላይ ኳሶችን ያስጣለ ወጣት ተጫዋች ሆኗል። ያኔ እንግዲህ ራፋኤል ቫራን 2013 ላይ በማድሪድ በነበረበት ጊዜ በ19 ዓመቱ ነበር ያንን ያደረገው። በ19 ዓመቱ ከ343 ቀን ወደ 20 ዓመቱ እየተቃረበ በነበረበት ጊዜ ያንን ሪከርድ። ከዛ በኋላ እንግዲህ አርዳ ጉሌር ነው በ20 ዓመቱ ከ239 ቀን በዚህ ሳምንት ባደረጉት በአውሮፓ ቻምፒየንስ ሊግ ላይ አርዳ ጉሌር ያንን ሪከርድ መጋራት እንደቻለ ኦፕታ የተባለው ቁጥራዊ መረጃዎችን የሚያወጣው ተቋም መረጃውን ያጋራው። በፍሎረንቲኖ ፔሬዝ እና በባርሴሎና ፕሬዚደንት ዮሃን ላፖርት መካከል ያለው ግንኙነት አሁን ላይ ሙሉ በሙሉ በሚባል ደረጃ ፈርሷል። ለዚህ እንደ ዋነኛ ምክንያት ተደርጎ የተገለጸው በአሜሪካ ማያሚ ይደረጋል ተብሎ የተሰረሰው የላሊጋ ጨዋታ እንዲሁም በኔግሬራ ጉዳይ ላይ ባርሴሎና ከሱፐር ሊግ ፕሮጀክት ለመውጣት በመወሰኑ ነው እንደተባለ ነው። ዲያርዮ ስፖርት መረጃውን ያጋራው። በዩቬንቱስ ጨዋታ ላይ ባሳየው አስደናቂ ብቃት የተደነቀው ሻቪ አሎንዞ ብራሂም ዚ ዲያዘን ከቤሊንጋምና አርዳ ጉሌር ጋር በማድረግ በኤል ክላሲኮ ጨዋታ ላይ የመጠቀም ፍላጎት እንዳለው ነው እየተገለጸ የሚገኘው። ራፋ ቤኒቴዝ ወደ ኃላፊነት ተመልሰዋል። ያለ ኃላፊነት የሚገኙት ስፔናዊው አሰልጣኝ ራፋ ቤኒቴዝ ወደ ኃላፊነት መመለሳቸውን ይፋ የተደረገው አሰልጣኝ ራፋ ቤኒቴዝ አሁን ላይ የግሪኩን ክለብ ፓናቲኒያኮስን ነው አሰልጣኝ በመሆን በኃላፊነት የተሾሙት። የ64 ዓመቱ አሰልጣኝ ራፋ ቤኒቴዝ ባለፈው ዓመት ከላሊጋው ክለብ ሴልታ ቪጎ ከተሰናበቱ በኋላ ያለ አሰልጣኝም እንደነበሩ ነው መረጃዎች እየወጡም የነበረው። የ64 ዓመቱ አሰልጣኝ እንግዲህ ከተሰናበቱ በኋላ አሰልጣኝነትን ተቀምተው እንደነበር ይታወሳል። አሰልጣኙ ባለፈው ዓመትም ሴልታ ቪጎን እየመሩ በሪያል ማድሪድ ከደረሰባቸው አራት ለዜሮ ሽንፈት በኋላ መሰናበታቸውም የሚታወስ ጉዳይ ነው። ሩኒ ዛሬ አርባ ዓመት ሞልቶታል። እንግሊዞች ብዙ አውርተው ያላጠፉት ኮከቡ ልጃቸው ነው። እነሆ ዛሬ አርባኛ ዓመቱን ይዟል። ይህ ሰው ባለፉት ዓመታት ከትውልድ አገሩ ከእንግሊዝ ኮከቦች ሁሉ የተሻለው መሆኑ ለመናገር የእግር ኳስ አዋቂ መሆን በጭራሽ አያስፈልግም። ታታሪነቱ፣ እልሁ፣ አወዛጋቢ ባህሪው፣ በየቦታው የመጫወት ብቃቱና ድንቅ ግቦቹም የሚዘነጉ በፍጹም አይደሉም። ስለ እንግሊዝ እግር ኳስ ማውራት የፈለገ ማንኛውም ተንታኝ የዚህን ኮኮብ ስም ማንሳት ግድ ይሆንበታል። የእንግሊዞች ኩራት፣ የማንቸስተር ዩናይትድ ባለውለታ፣ እውነተኛ አስር ቁጥር ነው ወይን ማርክ ሩኒ። አብዛኞቹም ነጩ ፔሌ እያሉ ይጠሩታል። እንግሊዞች ከሩኒ የተሻለ ኮኮብ እንደሌላቸው ጠንቅቀው ያውቃሉ። ሐሳቡን ሁለቱ ባላንጦች ሜሲና ሮናልዶ ያጠናክሩታል። ሁለቱ የካታላን የመሃል ሜዳ ሞተሮች ሻቪና ኢኒየስታ የሩኒን ኳስ የማቀበል ችሎታም እጅጉን ያወድሱታል። ሴቫን ጎራን ኤሪክሰንን ጠይቁ። ፋቢዮ ካፔሎም ሌላኛው ምስክር ናቸው። አርሰን ቬንገር፣ ዦሴ ሞሪኒዮ፣ ፔፕ ጓርዲዮላ የዚህ ተጫዋች አድናቂ ናቸው። አርሰን ቬንገር ይህንን ጨዋታ በጭራሽ አይዘነጉትም። 2002 ኤቨርተን ከአርሰናል በቶፊዎቹ መንደር ታዳጊው ልጅ በማይታመን ብቃት አርሰናሎችን ጉድ ያደረገበት ጨዋታ ለ ለሰላሳ ጨዋታ ያልተሸነፈው የቬንገር ስብስብ በአዲሱ የእንግሊዝ እግር ኳስ አብዮተኛም ከመንገድ የቀረበት ነው። ቬንገር ከጨዋታው በኋላ እመኑኝ ይህ ተጫዋች ወደ እንግሊዝ ከመጣሁኝ በ17 ዓመት ዕድሜ ላይ የሚገኝ የተለየ ተፈጥሮ አቅምን የተላበሰም ታዳጊ በዚህ ተጫዋች ልክ አላየሁም ሲሉም ይህ ልጅ ሩቅ እንደሚጓዝ ቀድመው ተነበዩለት። ለወጣት ኳክብት የተለየ አራት አይን አላቸው የሚባሉት ፈረንሳዊው አሰልጣኝ አርሰን ቬንገርም ዌን ሩኒ ታላቅ ተጫዋች እንደሚሆን ገና ከጅምሩ መሰከሩለት። ዌን ሩኒ በፈርጉሰን ስር አምስት ፕሪምየር ሊግ ዋንጫዎችን አንስቷል። ቻምፒየንስ ሊግን፣ የዓለም ክለቦች ዋንጫን፣ ሌሎች ክብሮችም ሁሉንም በማንቸስተር ዩናይትድ ጠራርጎ ያገኘ ሰው ነው። በ2011 በኦልትራፎርድ ማንቸስተር ደርቢ ላይ ይህንን ጎል ምናልባትም በታላቁ የዓለማችን ሻምፒዮና መደገሙ በርካቶች ይጠራጠሩበታል በተወዳጁ ሻምፒዮና በርካታ ማራኪ ግቦችም ታይተዋል ፕሪሚየር ሊግን የሚወዱ ለእንግሊዝ እግር ኳስም ፍቅር ያላቸው በሻምፒዮናው ፉክክርም የተለከፉ የስፖርት ቤተሰቦች በሊጉ ስለተቆጠሩ ምርጥ ግቦችም የሚያስቡ ከሆነ የዴኒስ ቤርካምፕን ፊንታ ያስቀድሙ ይሆናል የቴሪ፣ ዳንኤል ኦንሪ፣ አለን ሺረር፣ ኤሪክ ካንቶና፣ ሪያን ጊግስ እያሉም ሊከራከሩ ይችላሉ። ከሁሉም በላይ ግን ዌን ሩኒ ክንፍ አውጥቶ የበረረባት የማይዘነጋም የመቀስ ምትግን ግብ ቀዳሚ መሆኗን አይክዱም። የሲቲ ተከላካዮችን ያደነዘሰም የማንቸስተር ናይትድ ደጋፊዎችን በደስታ ልብ ያቀለጠም የሩኒ የደርቢ ተአምር ነው። ሰር አሌክሳንደር ቻማን ፈርጉሰን እንደዚህ አይነት ግብም ተመልክቼ አላውቅም ሲሉ አጥቂያቸውን ያወደሱበት ነው። ናኒ ኤቭራና ቪዲችም የመሳሰሉ የማንቸስተር ዩናይትድ ኳክብትም የሩኒን ተአምር የሚገልጹበት ቃላትም ያጠራቸው ጊዜ ነው። መርሲሳይድ የተወለደው ልጅ ሊቨርፑልን አጥብቆ እንደሚጠላም ይናገራል። በተደጋጋሚም እኔ ያደግኩት ሊቨርፑልን እጠላለው ሲልም ጭምር ነው የሚናገረው። በጭራሽ የማይታሰቡ ሪከርዶችንም ተራ በተራ ነካክቷል። ሩኒ ሁሌም ከደጋፊዎች ልብ የማይወጣም በማንቸስተር ዩናይትድ ደጋፊዎች ዘንድም ዘውትር የሚታሰብ ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።